እንግዲህ እንዳልኳችሁ ሴቶች እድለኛ ናችሁ፣ ተጠቀሙ፣ ጻፉት። ግን ዝም ብላችሁ መስማት ሳይሆን ብትጽፉት ለእናንተም አትረሱትም። ስትጠይቁም፣ ልገዙ ስትሄዱ ምንድን ነው ብላችሁ አትወዛገቡም ማለት ነው። ስለዚህ ሸብ ሸብ ነው። ይሄ ሸብ ነው። ሸብ በጣም ነጭ ነው። ይሄ ተሻሽቶብኝ ነው። ሌላ ዕቃ ውስጥ አስቀምጬ ከሌላ መድኃኒት ጋር ተሻሽቶብኝ ነው ሸብ በጣም ነጭ ነው። ነጭ ነው ወተት ይመስላል። ሸብ ወተት ይመስላል። ጨው ይመስላል። ጨው ነው ራሱ፣ ጨው ነው በቃ። አሞሌ ጨው ይመስላል፣ ስታዩት ጨው ይመስላል። ሸብ ማለት ነው። እና ከርቤ፣ ከርቤ እንግዲህ ነግሬያቸዋለሁ። በጣም ፍቱን መድኃኒት ነው ከርቤ። በጣም አንደኛውን በተለይ አንደኛው ይሄ ነው። ከለሩ ይሄ ነው አንደኛው በጣም ቀይ ቡኒ ይመስላል፣ ጸጉሬን አካባቢ ይመስላል። አንደኛው ድምቅ ያለ ነው ከርቤ ኦሪጂናሉ ከርቤ ይሄ ነው። ሁለተኛው ከርቤ እንግዲህ አሁን የመጣው ከርቤ ግማሽ ሃፍ ጥቁር ግማሽ ወደ እንደዚህ አይነት ከለር ይጠጋል። ሁለተኛው ከርቤ ይሄንን ብታገኙ ጥሩ ነው ለበሽታችሁ። ጽድት ያለ ስራ ብንሰራ አሪፍ ነው ብዬ ነው፣ ምክንያቱም ይሄኛው 3 ሺህ ብር ነው ኪሎ 3 ሺህ ብር ነው ግማሽ መግዛት እችላላችሁ፣ ሺ አምስት። ከዛ ደግሞ አካፍላችሁ ሩብ ሩብ የሩብ አጋማሽ ብላችሁ ብትጠይቁ በጣም ይበቃችኋል ማለት ነው። ይሄኛው ከርቤ፣ ይሄኛው ሁለተኛው ከርቤ ነው። ይሄ አንደኛው ከርቤ ነው። አንደኛው ከርቤ ነው፣ ሁለተኛው ከርቤ። አያችሁት? ልዩነቱ በጣም ይለያያል፣ አደለ? አዎ። ስለዚህ ከርቤ። ከዛ ሸብ ሸብ፣ ነጭ ነው፣ ጨው ይመስላል። እናቶች እንሱስ ለምናምን ሲቀቡ እንሶስላ ምናምን የሚሸጡ ሰዎች ግን፣ እጣን ተራም አለ። እጣን የሚሸጡ ሰዎች፣ ጨሳጨስ የሚሸጡ ሰዎች አላቸው። እናቶች ደግሞ እንሶስላ እንሶስላ፣ ይሄ እንሶስላ የተፈጥሮ እንሶስላ ኦርጅናል እንሶስላ እሱን የሚሸጡ ሰዎች አለ። ሸብ ምክንያቱም እንሶስላ ላይ ይጨመራል። እንደዚህ ተቀጥቅጦ ተፈጭቶ፣ አንድ ላይ እንሶስላ ላይ ይጨመራል። እንሶስላው ድምቅ እንዲልና ውበት እንዲኖረው ቶሎም እንዳይለቅ ያደርጋል። እንሶስላ ላይ ይጨመራል ሸብ ማለት ነው። ሸብ በሉ ከርቤ በሉ አንድ ላይ ሁለቱን ታደርጉና ትገዙና ሁለቱን አንድ ላይ በመጀመሪያ ደረጃ ትንሽ ቁንጥር አድርጋችሁ በውሃ ትዘፈዝፋላችሁ። በውሃ ሶስት ቀን ትዘፈዝፋላችሁ። በውሃው ሸብ፣ ከርቤ ትንሽ ውሃው እንደ ቢያንስ ሁለት ብርጭቆ የሚሆን ውሃ ትዘፈዝፋላችሁ ማለት ነው። ትንሽ ከርቤና ትንሽ ሸብ ደቀቅ ደቀቅ አርጋችሁ ፍጭት አርጋችሁ ውሃ ትዘፈዝፋላችሁ። እሱን በውሃ ዝፍዝፍ ታረጉና ከዛ በኋላ ውሃው ላይ ይሄንንም አብራችሁ። ይሄ ማለት ጡንጅት ነው። ጡንጅት ማያቅ የለም። ጡንጅት ለሰላቢ ግቢ ውስጥ ለአይነጥላ ምናምን ይጨሳል። ጡንጅት፣ ይሄ ጡንጅት እሾክ ያለው ጡንጅት። አወቃችሁት? ይሄ ይሄ ጡንጅት ማለት ነው። ጡንጅት በጣም መድኃኒት ነው። ትንሽ ነገር ይመስለናል፣ ግን ኃይለኛ መድኃኒት ነው። ያው እንግዲህ እያቃጠርኩኝ ነው። በደንብ ስሙት ተጠቀሙ፣ እራሳችሁ እያዘጋጃችሁ፣ ማንም ጋር እንዳትሄዱ ነው። እንጨቱ ሾክ አለው፣ ቅጠሉ የለውም ሾክ። እንጨቶቹ ሾክ አላቸው፣ እዚህ እዚህ ጋር ሁሉ ሾክ አላቸው። ጥንጅት ይባላል። ይሄ ቅጠሉን ማለት ነው። ታገኛላችሁ የምትገዙት ቦታ ጣን ምናምን መርካቶ አካባቢ ታገኛላችሁ። ታገኛላችሁ ግን ጡንጅት የሌለበት አካባቢ የለም። አለ ይሄን ጡንጅት ከዛ ከአልቴት ጋርና ከሸብ ጋር አንድ ላይ ትዘፈዝፉታላችሁ፣ በትንሹ ትዘፈዝፉታላችሁ። ይሄንን አቧራ እንዳይኖረው ለቅለቅ አርጋችሁ እጠቡና አንድ ላይ ዝፍዝፍ ታደርጋላችሁ። ከዛ ይሄ ጠዋት ትነሱ አንዴ ለሶስት ሳምንት ብታደርጉ አሪፍ ነው። ለሶስት ሳምንት አንዴ ብትዘፈዝፉ አሪፍ ነው። ውሃ እየቀላቀላችሁ ውሃ እየቀላቀላችሁ ማሕፀናችሁን ትታጠቡበታላችሁ ማለት ነው። ማሕፀን በደንብ አድርጋችሁ ውስጡ አርከታችሁ በደንብ በደንብ ትታጠቡበታላችሁ በዚህ ውሃ ማለት ነው። ከዛ ሸብና ከርቢዮን ሸብና ከርቢውን አንድ ላይ ሽንት ቤት ይሄ ጉድጓዷ ሽንት ቤት አለችን አለ ወደ ውስጥ ሽንት ቤት ሽንት ቤት ውስጥ ቆርቆሮ ነገር እጥፍ አርጋችሁ አለበለዚያ የሆነ ነገር የሚመች ነገር ሽንት ቤት ውስጥ ውስጡ ክተቱና ውስጡ ማለት ነው። ላይ አይደለም። ውስጡ ክተቱና በደንብ እንዲመቻችሁ ነው። እኔ እንደሱ ስለሚመቸኝ ውስጡ ክተቱና እሳት አርጉና አነስ ያለች እሳት ታረጉና ሸቡንም ከርቢውንም እዛ ላይ እንደ ዕጣን ትለቁበታላችሁ። ሴቶች ክፍትፍት ብላችሁ ትቀመጣላችሁ። ራቁታችሁን ከፈለጋችሁ ማሳጅ ቅቤ ምናምን አቮካዶ ይሁን ነገር ኮኮስም ሊሆን ይችላል። ፀጉራችሁን በእንቁላል ምናምን አድርጋችሁ ያው አንድ ላይ ስቲም ውሰዱ ብዬ ነው ግን ያዘዝኩት። ይሄን ለማጸን ነው። እሱን ቁጭ ትላላችሁ፣ ማህፀናችሁን ክፍትፍት አድርጋችሁ። ምክንያቱም ሽንት ቤቱ ላይ ቁጭ ስትሉ ይሄ ሙሉ ሰውነታችሁን ክፍት አድርጎ የሚያገኘው ማህፀናችሁንና እናንተን ብቻ ነው የሚያገኘው ክፍት አድርጎ ሌላ ነገራችሁን አያገኝም እዛ ላይ ቁጭ ስትሉ ውሃ ጠገባችሁ ታደርጋላችሁ ውሃ እየጠጣችሁ ያንን ታጠናላችሁ በጣም ከዛ ውስጥ የሚወጣው ከሴቶች ማህፀን የእውነት ተሸክመ ነው ትላላችሁ በጣም ሀይለኛ ሽታ በጣም ይገማል በጣም ይሸታል ሴቶች እንወልዳለን የወር አበባ እናያለን ሴት ልጅ ነን። ብዙ እንግዲህ መንግስት እንወልዳለን። ጌታ ኢየሱስ ክርስቶስን የወለደች ሴት ናት እና በድንግልና ወልደዋለች። ስለዚህ ምንም የማታፍሩበት ስለሆነ ኮራ ትሉበት አላችሁ። እንደዚህ ያርጋችሁ ሴቶቻችን ታጠኑ። ለሁለት ሰዓት ያህል እዛ ላይ ለአንድ ሰዓት ያህል እዛ ላይ የተጫወታችሁ በደንብ ሞሮኮ ምናምን እንታጠን የለ እንዴ እስቲ ምናምን እንገባ የለ ስለዚህ በደንብ እናንተ ስትታጠኑ ቀጥታ ወደ ማህፀናችሁ ይገባና በአፋችሁ ሁሉ የምታገዙት የዛ ጭስ ነው ማለት ነው። ከዛ እሱ ከዚህ ደግሞ እንኳ ስትጠጡበት እየተንጠባጠበ ፈንገስ፣ ባክቴሪያ፣ ማሳከክ፣ አለርጂ፣ ሽታም ሊሆን ይችላል ብዙ ነገራችሁን ጥርግርግ አድርጎ ውልቅ ያሰላም በሽታ ለስንት ጊዜ ነው የምታደርጉት? በወር ሁለቴ በ15 ቀን አንዴ፣ በወር ሁለቴ ሰውነታችሁ ይሄ ወንፊቱ እንደዚህ ይታያል። ሽታው ግን ሰውነታችሁ ለብዙ ጊዜ እሱን እሱን ነው የሚሸታው። ምክንያቱም በላብ ሁሉ በዚህ ጋ ሁሉ ሁልቅ ብሎ ይወጣል ማለት ነው። አሁንም እሳቱ ሲጠፋ ሲጠፋ እሳቱን እያያችሁ ሸቡንና ይሄ ከርቤውን አንድ ላይ ወቅጣችሁ አጠገባችሁ ቁጭ አድርጉ። እሳትም አጠገባችሁ ቁጭ አድርጉ። ጨምር እያደረጋችሁ ያንን ጨምር እያደረጋችሁ በደንብ በደንብ ጭሱ በደንብ እንዲገባ አድርጉና ይሄንን አይታችሁ ከሁለት ወር ከሶስት ወር በኋላ ማለት በወር ሁለቴ ነው የምትጠቀ በወር ሁለቴ ትጠቀማላችሁ። ሶስት ወር ከተጠቀማችሁ ፈንገስ የለ፣ ሽታ የለ፣ ላብ የለ፣ ምናምን የለ። በጣም እግዚአብሔር ይመስገን ብላችሁ ታመሰግናላችሁ። ተመልሶ ቢመጣ እንኳን አሁን ያልኳችሁ ጻፉትና ሚሞሪ ላይ ያስቀምጡትና እንዳይረሳ ድጋሚ ትጠቀማላችሁ ማለት ነው። ግን የዘላለም መድኃኒት ነው የምነግራችሁ ተመልሶ የማይመጣ ለጤናችሁ ለናንተ በቃ ህይወታችሁን ሙሉ ተደስታችሁ የምትኖሩበት ነገር ብታደርጉ ችግር የለውም። ብታወጡ ብታወጡ ምናልባት ሸቡ ትንሽ ነው፣ ሁለት ከሃምሳም ትገዙታላችሁ፣ ሸቡን ማለት ነው። ይሄ ከርቤው ነው ትንሽ የሚወደድባችሁ፣ አንድ ሺ ብር አይሞላም። ጠቅላላ ብታደርጉት፣ ህክምና ብንሄድ ከዛ በላይ አይደለም እንደምንም አርጋችሁ መስዋዕት አርጎና ራቁታችሁን ነው ታዲያ ራቁታችሁን፣ አንሶላ ልበሱና ራቁታችሁን እዛ ላይ በደንብ አርጋችሁ ጥግብ እስክትሉ ድረስ በደንብ ብታጠኑት ፊታችሁን በዛው እስቲም አርጉ። ጸጉራችሁን እስቲም አርጉ። ራሳችሁን እስቲም አርጉ። ወላ ብዙ ነገር መቀባት፣ ማር ፊታችሁን መቀባት ትችላላችሁ። የፈለጋችሁትን አርጉና ብቻ ዞሮ ዞሮ እኛ የምንፈልገው ዋናው ፖይንት ማህጸናችሁ እዛ ሽንት ቤት ጉርጓድ ውስጥ የሽንት ቤት ውስጥ ሽንት ቤት ከፍታችሁ ሽንት ቤት ታች ውሃ ምናምን ያለበት ውስጥ ቆርቆሮ የሆነ ነገር አርጋችሁ እሳት እዛ ላይ የተጠቀሙ የሌላችሁ ሰዎች ደግሞ ማስታጠቢያ ላይ ግን ድፍን አድርጎ ስለምትቀመጡ ይመቻል ብዬ ነው። እንዲ ክፍት ብሎ ማጸናችን ስለሚያገኘው ወይ መቀመጫ ፕላስቲክ ወንበር ምናምን አርጉና እሱ ላይ በደንብ ረጅም ሰዓት ስለማትቀመጡ ከሆነ አይመችም እኮ ረጅም ሰዓት ለመቀመጥ አይደል? የሆነ ፕላስቲክ ወንበር ምናምን አዘጋጁና፣ ሁልጊዜ ሴቶች ሁልጊዜ ስለሚያስፈልገን የሆነ ነገር ፕላስቲክ ሳህን ማስታጠቢያም ሊሆን ይችላል። ብቻ ጭሱ እንዳይወጣ ድፍንፍን ንበሉ፣ በደንብ አርጋችሁ ከዚህ በላይ ድፍንፍን ንብላችሁ ታጠኑ፣ ተጠጠሙ፣ ትድናላችሁ። እግዚአብሔር ከመከራ ከችግር ያውጣችሁ። በቤታችሁ እንደዚህ አይነት ነገር ማድረግ ትችላላችሁ። በሚቀጥለው ደግሞ ሌላ መድኃኒት እነግራችኋለሁ። የምትፈልጉትን ነገር ደግሞ መጠየቅ ትችላላችሁ። በጣም ነው የምወዳችሁ። ከበሩልኝ። ሰብስክራይብ እያደርጋችሁ ላይክ አድርጉ። ጻፉልኝ ኮሜንት። ችግር ካለ ጠይቁኝ። ያመሰግናለሁ።